ሰላም ጥና አስጥልን በያላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። የዕለቱን መረጃዎች ማድረስ እንጀምራለን። ባሳለፍነው ኅዳር ወር ብቻ ከአንድ መቶ በላይ አባወራዎች ከአዲስ አበባ ዙሪያ እንደተፈናቀሉ ምንጮች ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ዋልማራ ወረዳ ከሶስት ቀበሌዎች ብቻ አንድ መቶ አርሶ አደሮች መፈናቀላቸው ታውቋል። የእነዚህ አርሶ አደር ልጆች ይማሩባቸው የነበሩት የአንደኛ ደረጃ ትምህርት ቤቶች የመማር ማስተማር ስራ ቆመዋል ነው የተባለው። በዚህ አካባቢ በተደጋጋሚ በሸኔ እግታ እየተፈጸመ በየጊዜው ብር አምጡ በማለት ህዝቡን ሲያማረሩ ቆይተዋል። እግታውና ገንዘብ ዘረፋው ቆ ም ብሎ የነበረ ቢሆንም አሁን እንደገና ተጀምሮ በዚህ ሳምንት ብቻ ሶስት ወጣቶች በሸን የተገደሉ ሲሆን ህዝቡ ሰብሉን ሳይሰበስብ ተፈናቅለው ከተማ ገብቷል ነው የተባለው። በዚህ ስጋት የገባቸው ከአንድ መቶ በላይ አርሶ አደሮች መኖሪያ ቀያቸውን ለቀው ወደ ከተማ ተሰደዋል ሲሉ የአካባቢው ነዋሪዎች ናቸው የጠቆሙት። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና ና በቴሌቪዥን በቀጥታ ስርጭት ላይ ለህዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምር ያለው ብሏል የፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ ጂፓር ቲክቶክ ክሬቲቭ ቫንጓርድ በተሰኘ ዝግጅት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብር አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። ሰሞኑን በተካሄደው ዝግጅት ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች በስም ተዘርዝረው ቀርበዋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና ሴት ያፈነገጡ አለባበሶችን መ ሁለት ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነት ለማረጋገጥ የጀመርነውን ምርመራ አጠናክረን እንቀጥላለን ብሏል። ብሔራዊ ምርጫ ቦርድ ዛሬ በስጠው ጋዜጣዊ መግለጫ በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር የቢሮ መዘጋት እንደሚፈጸምባቸው አረጋግጠዋል። ከፓርቲዎቹ መካከል የቁጫ ህዝብ ዲሞክራሲያዊ ፓርቲ በአባላቶች ላይ እስርና ማስፈራራት፣ በቢሮዎች ላይ መዘጋት እየደረሰብኝ የሚል አቤቱታ ለቦርዱ እንደሚያቀርብ የተናገሩት የቦርዱ ዋና ሰብሳቢ ሚላተወርቅ ኃይሉ ችግሩን ለመፍታት ቦርዱን ጨምሮ የቁጫ ዲሞክራሲያዊ ፓርቲና ገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ ማቋቋም ካለፉት ሁለትና ሶስት ዓመታት ጀምሮ እየሰራ እንደሚገኝ ተናግረዋል። ከዚህ በተጨማሪ ምርጫ ቦርድን አሰራር ፈጽመዋል ለሚባሉ አካላት ደብዳቤ ስለመጻፉ የታሰሩ አባላትም ለፍርድ ስለመቅረባቸውና ካልቀረቡ ያልቀረቡበትን ምክንያት እየጠየቀ እንደሚገኝ ገልጸዋል። ቦርዱ ለሚያነሳቸው ጥያቄዎች ምላሽ የሚሰጡ አካላት እንዳሉ ሁሉ ምላሽ የማይሰጡ መኖራቸውንም ያነሱት ሜላት ወርቅ ይህንንም በተመለከተ ምርጫ ቦርድ ለሚመለከታቸው አካላት ሪፖርት ማድረጉን ጠቅሰዋል። በተመሳሳይ ቦርዱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተሰርዞብኛል ያለውን ህዝባዊ ስብሰባ በተመለከተ የሚጠበቅብኝን የድጋፍ ደብዳቤ ማዘጋጀትና የህዝብ አገልግሎት መስጫዎች ተቋማት ለተቃዋሚ የፖለቲካ ፓርቲዎች እኩል አገልግሎት እንዲሰጡ የሞት ወት ስራ አለው ማለት በቀጣይም ይህን ኃላፊነቱን እንደሚወጣ መላክቷል። ቦርዱ በዛሬ ዕለት ለመገናኛ ብዙሀን ባለሙያዎች በሰጠው መግለጫ የምርጫ ክልሎችን የማደራጀትና የተለያዩ ስራዎችን እያከናወነ መሆኑን በመግለጽ ሰባተኛው ጠቅላላ ምርጫ ግንቦት አራት እንዲከናወን የጊዜ ሰሌዳ እንደተያዘለት አስታውቋል። የጉምሩክ ኮሚሽን ዝቅተኛ የህግ ተገዥነት ደረጃ ያላቸው ናቸው ያላቸውን አስመጮችና የጉምሩክ አስተላላፊዎች ስም ዝርዝር ይፋ አድርገው የቅጣት ውሳኔ ማሳልፈዋል። ኮሚሽኑ የህግ ተገዥነትን ትንተና ጥናት መሰረት በማድረግ በ2017 የበጀት አመት ዝቅተኛ የህግ ተገዥነት ደረጃ ያሳዩ ናቸው ያላቸውን 107 አስመጮችና 35 የጉምሩክ አስተላላፊዎችን ዝርዝር ነው ይፋ ያደረገው። እነዚህ አስመጮችንና የጉምሩክ አስተላላፊዎችን ስም ዝርዝር ይፋ ማድረግ ያስፈለገው ህዝብ እንዲያውቃቸውና ከድርጊታቸው መታረም እንዲችሉ መሆኑ ተገልጿል። ኮሚሽኑ በተደረገ የህግ ተገዥነት ክትትል አስመጮችና የጉምሩክ አስተላላፊዎች ተገኘባቸው ያላቸውን ግኝቶች ከፍተኛ የቃወጣት የድረረቃ ወጣት ኦዲት ግኝት፣ ተደጋጋሚ አስተዳደራዊ ቅጣት ሪከርድና የቀረጥና ታክስ ውዝፍ እዳ ናቸው ብለዋል። ከፍተኛ የሆነ የህግ ተገዥነት ደረጃ ያላቸውን ማበረታታትና እውቅና የመስጠት ስራዎች እየተሰሩም ቆይተዋል ነው የተባለው። በአንጻሩ ዝቅተኛ የሆነ የህግ ተገዥነት ያላቸውን ደግሞ የተለያዩ እርምጃዎች እየተወሰደባቸው መቆየቱ ተመላክቷል። በኢትዮጵያ 5ም 51 በመቶ የሚሆኑት የጤና መድን ተጠቃሚዎች ሴቶች ናቸው ተብሏል። በሀገራችን የጤና መድን አገልግሎት ከፍተኛ ቁጥር የሚይዙት ሴቶች መሆናቸው በጥናት ተመላክተዋል። የጤና መድን አገልግሎቱ በአጠቃላይ ከ63 6 ሳ ሚሊዮን በላይ ዜጎችን የጤና መድን ሽፋን ስር ማድረስ ችሏል። ይህም 1368 ሚሊዮን የሚሆኑ አማወራዎችንና አባወራዎችን ያካተተ መሆኑ ተገልጿል። አውስትራሊያ ባለም የመጀመሪያ የሆነውን እድሜያቸው ከ16 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ ክልከላ ልትጀምር ነው። አውስትራሊያ ህጻናትን የኦንላይን ደህንነት ለመጠበቅ በማሰብ ባለም የመጀመሪያ የሆነውና እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያ መጠቀምን የሚከለክለውን ህግ ከነገረቡ ጀምሮ ተግባራዊ ማድረግ እንደምትጀምር አስታውቃል ይህ አዲስ ህግ እንደ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻት፣ ዩቲዩብ እና ትዊተር ያሉ ታላላቅ የማህበራዊ ትስስር ገጾችን በቀጥታ የሚመለከት ነው ተብሏል። በእነዚህ መተግበሪያዎች ላይ እድሜያቸው ከ16 ዓመት በታች የሆኑ ህጻናት አዲስ አካውንት እንዳይከፍቱና ነባር አካውንቶችም እንዲዘጉ የማድረግ ግዴታ በኩባንያዎቹ ላይ ተጥለዋል። የማህበራዊ ሚዲያ ኩባንያዎች ይህንን ህግ ተላልፈው ከተገኙ ወይም በቂ የመቆጣጠሪያ እርምጃ ካልወሰዱ እስከ 495 ሚሊዮን የአውስትራሊያ ዶላር የሚደርስ ቅጣት ይጠብቃቸዋል ተብሏል። በአዲስ አበባ ከተማ ሰሞኑን የሚስተዋል የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት መሆኑን የነዳጅና ኤነርጂ ባለስልጣን አስታውቋል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጣራት ስራ መስራቱንና በዚህም በዚህ የአቅርቦት እጥረት አለመኖሩን የነዳጅና ኤነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለሽ ኩማ ተናግረዋል። በተለያዩ የማህበራዊ መገናኛ ብዙሃን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሀሰተኛ መረጃዎችን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉም ገልጸዋል። ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቁት ኃላፊዋ በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አስታውቀዋል። በጎንደር ከተማ ተጥሎ የነበረው የሰዓት እላፊ ገደብ መነሳቱ ተሰምቷል። በአማራ ክልል ጎንደር ከተማ አስተዳደር ፖሊስ መምሪያ በከተማዋ ተጥሎ የነበረው የሰዓት እላፊ እንቅስቃሴ ገደብ ተነስቷል። የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ እንዳሉት የከተማዋ የጸጥታ ሁኔታ በመሻሻልና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ገደቡ ተነስተዋል። ሕብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታ ተፈጥሯል ነው ያሉት። የማታ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪዎችን ጨምሮ መንቀሳቀስ እንደሚችሉ ጠቅሰዋል። ይህ ሰዓት ላፊ ገደብ መነሳቱን በተመለከተ ለጽታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማዋ በድምቀት ለሚከበረው የጥምቀት በዓል የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ መሆኑን ተናግረዋል። አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራት ምንም አይነት አዲስም ሆነ ነባር አክሲዮን ሽያጭና ግብይት ጋር የተያያዘ እንቅስቃሴ እንዳያከናውኑ የኢትዮጵያ ካፒታል ገበያ ባለስልጣን አስጠንቅቋል። ህብረተሰቡ መመዝገብ ሲገባቸው ያልተመዘገቡ አክሲዮኖችን እንዳይገበያይና አክሲዮኖችን ከመገበያየቱ በፊት መመዝገባቸውን አሊያም ከመዝገባ ነጻ የተደረጉ መሆናቸውን እንዲያረጋግጥ አሳስቧል። የሳፋሪኮም እህት ድርጅት ኤምፔሳ ኢትዮ ቴሌኮም እንቅፋት ሆኖብኛል ሲል ከሷል። የሳፋሪኮም ኢትዮጵያ እህት ድርጅት የሆነ ኤምፔሳ ኢትዮጵያ ዳር 22 ቀን 2018 ዓ ምት ባስጀመረው ኤምፔሳ ለሁሉም የተባለ አዲስ የዲጂታል ፋይናንስ አገልግሎት መተግበሪያውን የኢትዮ ቴሌኮም ሲም ካርድ የያዙ ደንበኞች እንዳይጠቀሙ ኢትዮ ቴሌኮም እገዳ ጥሎባቸዋል ሲል ከሷል። ኤምፔሳ ለሁሉም የተባለው መተግበሪያ በማንኛውም ሲም ካርድ የሚሰራ አዲስ የዲጂታል ፋይናንስ አገልግሎት መተግበሪያ መሆኑን ጠቅሶ ተቋሙ አገልግሎቱን ለማስጀመር ከኢትዮጵያ ብሔራዊ ባንክና ከኢንፎርሜሽን መረብ ደህንነት አስተዳደር ተገቢውን ፍቃድ ያገኘ መሆኑን ገልጿል። መተግበሪያው በማንኛውም ኔትወርክ የሚሰራና በማንኛውም ሲም አገልግሎት የሚሰጥ ሲሆን ኢትዮ ቴሌኮም ግን ይህን እንዳያደርግ የኢትዮ ቴሌኮም ሲም ተጠቃሚዎችን አግዷል ነው ያለው። ከተሞች ሲለሙ ያለፉበትን የረጅም ታሪክ አሻራ የሚያሳየው የኪነ ሕንፃና መሰል ቅርሶች እንዳይጠፉ ጥናትና ውይይትን መሰረት ያደረጉ እንዲሆኑ ተጠይቋል። ጥያቄ የቀረበው የአዲስ አበባ ዩኒቨርሲቲ የሰባ አምስተኛ ዓመቱን ምክንያት በማድረግ ልደታ በሚገኘው የቴክኖሎጂና ቢልድ ኢንቫይሮንመንት ኮሌጅ በቅርስ ጥበቃና ጥናት ላይ ያሉ ፈተናዎችና እድሎችን በሚል መሪ ቃል ባሰናዳው የውይይት መድረክ ላይ ነው። በቅርስ ጥበቃ ጥናት ላይ ያሉ ፈተናዎችና እድሎች በሚል ርዕስ ጽሑፍ ያቀረቡት አርክቴክት ፋሲል ጊዮርጊስ ስለ ቅርስ ያለው አረዳድ ዝቅተኛ መሆን፣ የበቂ ባለሙያ እጥረትና መሰል ችግሮች ለዘርፉ እንቅፋት መሆናቸውን ዘርዝረዋል። የውይይቱ ተሳታፊዎችና ባለሙያዎች ኢትዮጵያን ጨምሮ በተለያዩ ሀገራት ፖለቲካ ለመስኩ ስጋት መሆኑንም አብራርተዋል። ዓለም አቀፉ የጦር የወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው የቀድሞ የጃንጃይድ ሚሊሻ መሪ ላይ የ20 ዓመት ጽኑ እስራት አስተላልፏል። በአውሮፓውያኑ አቆጣጠር በ2003ና በ2004 በጃንጃይድ ሚሊሻ በዳርፉር የተፈጸሙ ተያያዥ ወንጀሎችን በሚመለከት ፍርድ ቤቱ እንዲህ አይነት ውሳኔዎችን ሲያስተላልፍ ይህ የመጀመሪያው መሆኑ ተገልጿል። አሊ ኩሽያብ ወይም በሙሉ ስማቸው አሊ ሙሐመድ አሊ አብድል አል አራሃማን በመባል የሚታወቁት የጃንጃይድ ሚሊሻ የቀድሞ መሪ በሱዳን ዳርፉር በሰብአዊነትና በሰው ልጆች ላይ አሰቃቂ ቅድያዎችን ጨምሮ የጦር ወንጀል መፈጸማቸውን ባለፈው ጥቅምት ወር ላይ ማመናቸውን ተከትሎ በዛሬ ዕለት የሀያ አመት እስራት የተላለፈባቸው መሆኑን አልጀዚራ ዘግቧል። የቀድሞ የጃንጃይድ መሪ አሊ ኩሽያቭ በንጹሀን ላይ ጥቃት መፈጸም፣ ግድያ፣ አስገድዶ መድፈር፣ ሰዎችን ማሰቃየት፣ ዝርፊያ፣ ንብረት ማውደም፣ ህገወጥ የሰዎች ዝውውር እና በሃይማኖታቸው ወይም በብሔር ማንነታቸው የተነሳ በሰዎች ላይ ጭካን የተሞላባቸው ግፎችን መፈጸምን ጨምሮ የቀረበባቸው ሰላሳ አንድ አይነት ክሶች በሁሉም ጥፋተኛ ሆነው መገኘታቸውን የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ገልጿል። ፍርድ ቤቱ አሊ ኩሽያቭ ወይንም በሙሉ ስማቸው አሊ ሞሐመድ አሊ አብድል አልራህማን በመባል የሚታወቁት የቀድሞ የጃንጃይድ መሪ ሱዳን የእርስ በርስ ጦርነት በነበረችበት ወቅት በዳርፉር በተፈጸመ የጦር ወንጀል መሪ ተዋናይ የነበሩ መሆናቸውን ማረጋገጡንም ብይኑን በሰጠበት ወቅት አስታውቋል።